ወደዛ ዞር በይ ና ያላትኝ ያ ቪዲዮን እልክላለሁ። አንዴ ዞር በይ ሲላትኝ ምንድን ያልከው እዚ ታክትሚ ምናምን ብላለች። ይኸው እዚ ጋር ኮሜንቶች እንትን በሉ አና እና አንድ ነገር የምነግራችሁ ለሴቶች ማለት ነው። እናት እናት ማለት ነው መደበቂያ ጎጆ ናት። ገብቷችኋል? ያለው ያሌለው ነው የሚያውቀው ስለ እናት ማለት ነው። ሁለተኛ ደግሞ እናትሽን ወንድ ልጅ እናትሽን ጥሶ እናትሽን ተናግሮ እናትሽን ገላምጦ አንቺን ወድሻለሁ ካለሽ ይሄ ትልቅ ስህተት ነው። ሁለተኛ ሁለተኛ ደግሞ ምን አለ እዚሁ አሁን አንተ ቤት ማለት ነው ማንም ሰው ብሯን እንዲነካ አልፈልግም። ማንም ሰው እንደ አንተ እንደውም ምን አልከው እናቷን ነው ምትለው ስትል አይ እናቷ ከፈለገች ብሩን ትውሰድ ዋይ ዩ ኤቨን ስፒኪንግ አባውት ሄር መኒ። እንደዛ ከሆነ እንደገና ደግሞ በኦሮም ላይን ደግሞ ሲቀጥል ደግሞ ማለት ነው፣ እኔ እንትን የምለው እንደውም ለቪዲዮ የፈለጋት ነው የሚመስለኝ። ምክንያቱም ልጅቷ ሺህ ኢዝ ፖፑላር ራይት ነው። የእውነት ፍቅር ካለ ሲጀመር፣ የእውነት ፍቅር ካለ ገዝት ራሱ ገብቶ እናትየዋን በህዝብ ፊት አያናገርም። ወንድ ልጅ ማለት ነው ወንድ ልጅ እንኳን አይደለም ቀርቶ እዚህ ኢንተርኔት ላይ አይደለም ቀርቶ ቤት ውስጥ ራሱ ሰው ተሰብስቦ እናት ብትሰድበው ራሱ ዞር ብሎ ነው ወጥቶ የሚወጣው። እናት ልጅ እኔ በራሴ ስለ እኔ ችል የዚህች ልጅ ላይፍ እኔ ስለደረሰብኝ ነው በእሱ አድሜ ማለት ነው በአስራ ስምንት አመቴ ማለት ነው። ግን መጨረሻ እናቴ አይሆንም አይሆንም ብያትም በጨለማ እንደወጣሽ በጨለማ ትገቢያለሽ ብላኝ እኔ ልጄን ሳይ ነው የምላችሁ በጨለማ ወጥቼ በጨለማ ነው የገባሁት ማለት ነው። ልክ እንደዚህች ልጅ ላይፍ ደርሶብኝ ያውቃል። እና እናትሽ መደበቂያች ናት። እኔ ለልጄ ዘረኛ ነኝ፣ ጉዳ ነኝ፣ ገዳይ ነኝ፣ ለማኝ ነኝ፣ ቆሻሻ ነኝ። ለእናቴ ለእኔ ማለት ነው ላይክ እንደ እናት ነው የምልገባ ካል ለልጄ ሁሉም ነገር ነኝ። እና አንደኛ በጣም ያዘንኩት ደግሞ በሜላት ሼሞኙ፣ ሁለተኛ ደግሞ ኢትዮጵያ እያለች በቀን አንዴ ነው የምትበላው። እኔና ሜላት ስራ ትተን አለን። ለምንድን ነው እሱ ኢትዮጵያ በጣም ብር በምታገኝበት ሰዓት ስራህን ትተህ እሷን ሀያ አራት ሰዓት ታወራለህ? አሜሪካን እያለች ደግሞ ነይ በራስሽ ገንዘብ ነይ ብለህ እሷን እንትን ብለህ እናትየውን መሳደብ የለብንም። እኔ አሁን ፍቅር ነው ፍቅር፣ በጣም አይን የለው። ልጅቷን አሁንን ሊፈርድባትም አልችልም። ታጉራለች ለዚህ መሸሸጊያሽ እናትሽ ናት። እኔ እግዚአብሔር ነው የምላችሁ፣ መሸሸጊያሽ መጨረሻ ድምጽሽ ርቋል። ስፒከሩን ይዘሽው አልመሰለኝም። የምታለቅሽባት የምትደርሽባት እናትሽ ናት። እናት ማለት ጎጆ ናት። እናት ያሌለው ሰው ያሌለው ሰው አሁን በዚህ ሰዓት እንዴት እንደሚቀና እናት ይህ የለውም እናት አንድ ናት፣ ወንድ ሺህ ነው። ነገ ዘና ት አሜሪካን ያለችው ምናምን የሚሉ እኮ አካሞች ናቸው የገረሙኝ እንጂ የእኔ ልጅ አሜሪካ ናት፣ የእኔ ኃላፊነት የለብኝም እንዴ ለልጄ